ሆይ እንዳታሳልፉት። ክርስቲያኖች በክርስቶስ ፍቅር፣ ሙስሊሞች በተከበረው ባላ ስም እጃቸዋል ይህንን መልእክት ከሊቅ እስከ ደቂቅ ከህፃን እስከ አዋቂ የሞትን ያልተወለደ ካልሆነ በቀር ለሁሉም ኢትዮጵያዊ በያሉበት እንዲደርሳቸው ሼር ዲዩት በማድረግ አድርሱል። ከዛ በፊት ይህን መልእክት ከመጀመራቸው በፊት ክርስቲያን ኦርቶዶክሳዊያን በስመ አብ ወልደ መንፈስ ቅዱስ አሐዱ አምላክ ብላችሁ ጀምሩ። ፕሮቴስታንት ወገኖች በኢየሱስም ብላችሁ ጀምሩ። ሙስሊም ወገኖች ብስምላ ብላችሁ ጀምሩ። ሌሎችን በየእምነታችሁ መጥፎ ነገርን በምትገስጹበት ገጽጻችሁ ገስጻችሁ ጀምሩ። ቆይ ቆይ ቆይ የምትገስጹት መልእክትን እንዳይመስላችሁ፣ ይህንን መልካም መልእክት ይህን ፈውስ የሆነ መልዕክት ልባችሁ ሰምቶ በመጥፎ በተንኮል በክፉ እንዳይተረጉሙት ቀድማችሁ መጥፎ ነገርን መጥፎ መንፈስን እንታርቁ ነው። ሲቀጥል ይህን መልእክት እያስተላለፍኩ ያለው ግለሰብ ታዋቂ ቲክታከር ባለመሆኑ መልእክትን ንቃችሁ እንዳታልፉ እስከ መጨረሻ ሰምታችሁ ላልሰማ እንድታሰሙ አደራ አላችኋል፣ አደራ። ወደ መልእክት፣ አንደኛ ለጋሹን አጉራሹ ታላቁ የአማራ ህዝብ ሆይ፣ ሰፊውና አቃፊው የዋሁ የኦሮሞ ህዝብ ሆይ፣ ፍቅሬ የሆንከው የትግራይ ህዝብ ሆይ፣ የድንበሮቻችን አጥር ግድግዳ የሆናችሁ ጀግኖቹ የአፋር፣ የሶማሌ፣ የቤንሻንጉል ጉሙዝ፣ የጋንቤላ ህዝቦች ሆን፣ የተከበራችሁና የተወደዳችሁ የኩናማ የኢሮብ፣ የቅማንት፣ የአገው፣ የአርጎባ፣ የአርቦሬ፣ የጉራጌ፣ የስልጤ፣ የሃዲያ፣ የካምባታ፣ የጣምባሮ፣ የየም፣ የሃላባ፣ የሲዳማ፣ የጌዲኦ፣ የግድጩ፣ የግዶሌ፣ የወላይታ፣ የጋሞ፣ የጎፋ፣ የኦይዳ፣ የዛይሴ፣ የባስኬቶ፣ የኮንሶ፣ የዳውሮ፣ የኮንታ፣ የሸካ፣ የከፍቹ፣ የበንች፣ የማጭ፣ የመጀንገር፣ የሙርሴ፣ የቡርጂ፣ የዲዚ፣ የቦዲ፣ የምዕኒት፣ የሀሬሪ ያሪ፣ የሰማይ፣ የኛንጋቱ ስማችሁ ያልጠራችሁ ሁሉም የኢትዮጵያ ብሄር ብሄረሰቦች ሆይ፣ እንታረቅ፣ እንታረቀው ክርስቶስን ወላይ። ካልታረቅን፣ ከመታረቆች ሌላ አማራጭ የለንም። እርማችሁን አውጡ። ተለያይተን ተራሪቀን እንኳን መኖር የማንችል ህዝቦች ነን። ካልታረቅን ጠቅልለን እያጠፋ ነው። ነገን እያጣ ነው። አስቡት ነገን ማጣት፣ ነገን እያጣ ነው። ዛሬ ላይ ልጅ የምትወልዱ የምታገቡ፣ ኑሮ ለማሸነፍ በየቦታው ደፋ ቀና የምትሉ፣ በሰው ሀገር እየተንከራተታችሁ ቤተሰቦቻችሁም የምትረዱ ይሄ ወንድሞች ሁላችሁ ተመልሳችሁ የምትኖርበት ህይወት ነገ የሚባል የላችሁ፣ ካልታረቀ ብታምኑኝ ባታምኑኝ፣ አባት እናቱ ወንድም ልጁ ምስቱን ሰፈር ጎረቤቱ የሚበላ ቫምፓሪ ሆነ ትውልድ የተፈጠረ ታዋቂውም አዋቂውም ተማሪውም አስተማሪው የእምነት አባቶችን ጨምር የጥላቻና ከዘረኝነት መሰው እየተመገብን መጥገብ አቅቶን አንዳችን አንዳችን እያሳደድን ስጋችን ተብላላ ጀምራል። ጥላቻን ያረግዜ በዘረኝነት የታወረ ነገን የማያስብ ዛሬን ብቻ የሚኖር እየተቀጨ የሚደግፈውንና የሚቃወመውን እንዲሁም የሚከተለውን የማይወቅ እየተቀላቀለበት ሶሻል ሚዲያ ላይ ቲክታክ ላይ ፌስቡክ ላይ ኢንስታግራም በተለያዩ ሶሻል ሚዲያ ላይ ለሚለጥፈው ቪዲዮ እና ፎቶ እንኳን የሚጨነቀውን ያህል እንኳን ለሀገር ለሕዝቡ ለነገ የማያስብ ደካማና ግራ የገባ ትውልድ እየተፈጠረ ነው። ይህን ቪዲዮ ለታሪክ አስቀምጡል፣ ኢትዮጵያውያን እኔ ምናልባት ነገ ሊኖር ላለው ይችላሉ። ለታሪክ አስቀምጡል። እግዚአብሔር ነው የሚያውቀው። ሀሳባችሁ መበተን ነው። ሀሳባችሁ መለያየት ነው። እንግዶስ የሴጣን ጆሮ ይደፈንና ፈጣሪ አይበለውና ተበታትንን እንበል ሰማንያ ስድስት ብሔር ብሔረሰቦችን ሰማንያ ስድስት ሀገር ብንሆን መኖር አንችል። እርማችሁን አውጡ። ምክንያቱም ጎረቤት አማሞች ነው የምንኖር፣ አንድ ቤት ውስጥ ያለን እንደዚህ መኖሪያ ቃትን ፍጥ ፍጥ ያደርገን ውትንስ ልንስማማ ነው። ተቅበዘበት ህዝቦች ሆይ በደንብ አድርግት፣ የተሳሰረ ህዝቦች፣ ተለያይተን እንኳን መኖር የማንችል ህዝቦች ነው። ጠፍቷቸው አይደለም አውቀን የምንቀበዘብዘው ህዝብ ሆይ፣ ትናንትና ስለተደፋው ውሃ መቆዘምን ትተን ነገ ስለምንቀዳው ውሃ እናስብ። አባቶቻችን አያቶቻችን ደማቸውን አፍሶ አጥንታቸውን ከስክሰው አድዋ ላይ ወራሪውን ድል ነስቶ ለልጆቻቸው ለእኛ ታሪክ እንዳወረሱ ዛሬ ላይ እኛም እየዘከርን እንዳለን ሁሉ በሀገራችን ከጫፍ እስከ ጫፍ ከዳር እስከ ዳር እርቅ አውርደን ሰላም አውርደን ዘረኝነት ላይ ድል ነሳ፣ ጥላቻ ላይ ድል ነሳ የምንልበት ዳግም ድል ድል አድርገን የሰላም ሐውልት የፍቅር ሐውልት እናቁም። ነገያችንም እናትርፍ፣ ለልጆቻችን ታሪክ እናውርስ። የሰላም የፍቅር ሐውልት አቁመን የራሴ ሀሳብ ነው። አንድ የራሴ ሀሳብ ድንገራችሁ፣ እኔ ዘፈን አዳምጣለው ነው ትግርኛ ዘፈኞች በጣም ወዳቸዋል። ከነሱ መሃል ሰለሞን ይኩን አምላክ የሚባል ዘፈን ሞቼ ነው ወዱ። ከአማርኛ ዘፈኞች ደኛዋለን ሞቼ ነው ወዱ። ከኦሮምኛ ዘፈኞች ታደለ ገመቹ ነፍሴ ነው የሚሰሩ በጣም ነው ወዳቸው። የራሴ ሀሳብ እነዚህ ሶስት እንቁ ዘፈኞች በየቋንቋቸው አንድ ላይ ሆኖ አንድ ነጠላ ዜማ ስለ ሀገር ፍቅር ስለ ሀገር አንድነት ስለቀጣይ መልካም ስለመሆኑ። ቢያዝም ሁሉ ፈውስ አይደለም ህዝብ እየዋቁሩ ይሰማል እኮ ትልቅ አሻራ ያሳርፉ ሰላም ላይ ፍቅር ላይ አንድነት ላይ ምን ትላላችሁ እስኪ እናንተ ሃሳቡን ኮመንት ላይ ጻፉ የራስ ሃሳብ አድርሱልኝ ለእነሱ እሺ አድርሱልኝ አድርሱልኝ ሁለተኛ በየአካባቢያችሁ ጠመንጃ ያነሳችሁ በሙሉ በተከበረው በህዝቦቻችሁ ስም እጠይቃችኋል የየ ህዝቦቻችሁን ጥያቄ የየ ህዝቦቻችሁን በደል የየ ህዝቦቻችሁን ችግር ካለ በሰላም በፍቅር በሰላም ፍቱና ያለችን አንድ ሀገራችን ኑ አብረን እንጠብቅ ህዝብ ያታሳፍረ አመሰግናለሁ